ታዲያስ አዲስ፣ የምታድምጡት ታዲያስ አዲስ እና ውብ እያላችሁበት ጥሩ ጊዜ ነው የምንመኘው። ሰሚያል ቪኒሾ አለ ሰበሰብን። ዛሬ ሙሉ ነው ሙሉ ሙሉ። እኔ ድሮ ድሮ እድለኛ ነኝ ብዬ ፔፕሲ ስጠጣ ከረምኩኝ፣ ሀምሳ ሚሊየንም ሎተሪ ስቆርጥ ከረምኩ። ዝም ብዬ የሰመረ ግሩፕ ውስጥ ልግባ። ጭግር የሚባለው ችግር አሁን ስለተውነው ነው እንጂ ሰሜ ቢቆርጥ

ትልቁ መነጋገሪያ የነበረው የሀምሳ ሚሊዮን ብር ጉዳይ ነው። ወደ ኢትዮጵያ ሎተሪ አገልግሎት ደወል አድርግ ያለው የኢትዮጵያ ሎተሪ አገልግሎት ሕዝብ ግንኙነት ናቸው። አቶ ቴዎድሮስ ባለፈው መጥተው ነበር። ናቸው ነበር። እንዴት ነው? ሕዝቡ በጥፍሩ ቆሞ ነበር። ዛሬ ሚሊዮን ብሮች ይዘንባሉ ሲሉ ነበር። እሳቸው የት ዜናል ንባል ስለተባል ጃንጥላ ዥን ተንቀሳቀስኩ። እኔ ግን አቶ ቴዎድሮስ ማለት ነው ተስፋይን ጥዬ ነበር። አሁን ባለፈው መተው የነገሩን ታሪክ ሳሰማ እኔ በጣም ብዙ ታሪክ አለኝና ሀምሳ ሚሊዮን እንኳን ባይደርስ ማስተዛዘኛ አንድ ሚሊዮን ብዬ። በነገራችን ላይ አሜሪካ ነገር አንድ ሚሊዮን ዶላር የደረሰው ኢትዮጵያ ሲጠየቅ ከሁለት ሺ አስራ ሰባት ጀምሮ ላለፉት ስምንት ዓመታት እቆርጥ ነበር እንብለሽ ካን እድሜ ልኬን አንዴ ቆረጥኩት ነው። ታታሪነት ይፈልጋል። እንደ ይሄ ነገር እድል ታዲያ ሳይሞከር እድል ሙከራ እኮ ነው። እውነት ነው። እንጠይቃቸው። እሺ፣ አዎ፣ እንደ አሉ እውነት ስልኝ። አቶ ቴድሮስ ዛሬ ዘነበ አይደል? አቶ ቴድሮስ ብዬሽ ነበር፣ ሚሊዮን ይዘንባሉ፣ ኢትዮጵያ ሚሊዮን ብሮች ይዘንባሉ ብለው ነበር ብለን ነበረ። በእውነት በጣም ነው የዘነበው። ጌት ዘነበ ያካፋልኛል ብላ አክስሩን ማወቅ አልቻለም። ሰኞ ብትጠይቁኝ ኖሮ ማወቅ ችል ነበረ። ለጊዜው አልተመቸኝም ያንን ለማረጋገጥ። በአጋጣሚ ግን ሁለቱን ደውለን ላቸው ነበር። ዲጂታል ሎተሪ የደረሳቸው አንደኛው አምቦ ናቸው። የደረሳቸው ዶክተር ናቸው፣ ሐኪም ናቸው። እዛው ደውለን አነጋገር ናቸው። ያው እውነትም አይመስላቸውም በዛ ሰዓት ስናናገራቸው ፕራንክ ነው የሚመስለው። አሁን እኮ ምን ዘመኑ። አዎ እንደሱ እንዴት ብዬ ልመንህ እውነታቸው ነው። እኔም ቦን ነው። በፋና በፋና ቴሌቪዥን ተከታተሉ ማለት የቻልነው ሌላኛው ደግሞ አስረኛው ዕጣ ነው። ዘጠነኛው ዕጣ አራት ሚሊዮን ብር፣ አራት ሚሊዮን ብር። ገደብ አሰሳ። የት ገደብ አሰሳ? ገደብ ቤት ነው ገደብ ወደ ባሌ ይመስለኛል፣ ወደ ባሌ ይመስለኛል፣ እርግጠኛ አይደለሁም። በጣም የሚገርመው ግን ትኬት ቆርጠዋል። ወደ ውጭ ሀገር የሚሄድ ኦ፣ አይ፣ እድሜ ራሱ ለዲያስፖራ አይደለም የሚያስፈልገው ቦታ ላይ ነው። እሺ ጋሽ ቴድሮስ ዘነበው። አዲስ አበባ ብቻ ሳይሆን፣ ወይ ኢትዮጵያ ብቻ በበን ላይ ኢትዮጵያ ነው። ሀገርም ዘንቧል ማለት ነው እንጂ ትኬት ከተቆረጠ መንገደኛ መንገደኛ አይሰጡም ስንቆን የሚለው እኔ ግን አቶ ቴድሮስ ደስ ያለኝ ነገር ምን መሰለው በፊት ጀምሮ የ50 ሚሊዮን እጣ መውጣት ከጀመረ ጀምሮ በሰይፉ እንግዲህ አይተውታል። ላስት ዊክ ራሱ እንዴት እንደሆነብን የቢዝነስ አይዲያ እያለ እዚህ ያለ መዝነቡ ጥሩ ነው። እንኳን እኛ ጋር አልወጣም። እንኳን እኛ ጋር አልዘነ በሚሊዮኑ ምቀኛ ከሩቅ አይመጣም እኮ አቶ ቴድሮስ የ50 ሚሊዮን ምክንያቱም በጉጉት የሆነ ሰዓት ላይ ሰዎች ሼር ማድረግ ፈልገው ይጠይቁን ነበርና የአንደኛ እጣ ቁጥር 50 ሚሊዮን ብር እንግዲህ ሰኞ የሚታወቅ ይሆናል። ዛሬ ሁለቱን የነገሩን። ስለዚህ 15 57 385 ይሄ 50 ሚሊዮን ብር ነው እንዴ? በሆነ ታምር ይሄ ቁጥር ሆኖ ይሄ ነገር ነው የሚገርመው። በጣም የሚገርማችሁ ያው ብዙ ጊዜ ስንሸጥ ማንሸጣቸው ትኬቶች ይኖራሉ። ነበር አልገኝ ብሎ ነበር። አንዳንድ ትኬት አይሸጥም እና እጣ ውስጥ ይገባል። ታዲያ ያልተሸጠው ትኬት እጣ ውስጥ ይገባል፣ ለእኛ ይወጣል። ያው ግድ ነዋ፣ ሬንጁን ስለምታወጪ ለእኛ ይወጣል፣ መልሰን እናወጣዋለን እና አስቸግሮ ነበር አልገኝ ብሎ በግ በግድ ነው። አንደኛ ወጣ የተገኘው እና ብዙ ሰውን የገዛው የመጀመሪያው በአመቱ ትልቁ እጣ ነው 54 አመት ታሪክም በጣም ትልቅ ዕጣ ትልቅ ዕጣ ስለሆነ ብዙ ሚሊዮን ሕዝብ ስለተሳተፈ ብዙ ሰው ነው ስለ ሎተሪ ጉጉት የነበረው። በየሄድንበት ሀምሳ ሚሊዮን ሀምሳ ሚሊዮን ለእኔ ነው የሚወጣው የሚለው ነበር። ዛሬ እንግዲህ ቁርጡ ታወቀ። ሁለተኛው ወጣ ሀያ አምስት ሚሊዮኑ ራሱ ትልቀታማትሁለተኛ መባሉሁለኛሚሁለተኛሁለተኛ ሶስት ዜሮ። በነገራችን ላይ በአጋጣሚ ሽመልስ በቀለ ነበር የሚመራው መድረኩ ላይ ያለው ነገር። አንደኛ ወጣ ሀምሳ ሚሊየን ብር ቢደርሰን በየወሩ ቢከፋፍሎት መቶ ሺ ብር በየወሩ እያገኘም ምንም ሳይሰራ አርባ አመት ለመኖር ይችላል። ያን ያህል ነው ግዙ ብሩ ማለት። በጣም ገብቷችኋል። የመቶ ሺህ ብር ደሞዝተኛ ሆነ አርባ ምንም ሰዓት ሰራ አየ እንድ ሰራ ፈልጎ ፈጣሪ እንጂ አንተ ቁጭ ላይ ልበላ ነበር። ሁለተኛው ጣራ እሱ 25 ሚሊዮን ብር 3ት 0 7 6 3 9 አራት ወይም ደግሞ ያው በተያይዞ ጠራ 30 7 ስድስት ሶስት መቶ ዘጠና አራት ነው። ሀያ አምስት ሚሊዮን ብር እራሱ እኮ ትልቅ እጣ ነው። አቶ ቴዎድሮስ እውነት ነው ማለት ሀያ ሚሊዮን ብር ላይ ነበርን እስከ ዛሬ። ስለዚህ 25 ሚሊዮን የደረሰው በሀገራችን ታሪክ ትልቁ ትልቁ እጣ ነው። እሱ ሪከርድ፣ ሁለት ሪከርድ ነው ማለት ነው ያለው። ሁለት ሪከርድ ነው፣ ብዛቱም ሪከርድ ነው። አስራ ሁለት እድለኞች በአንድ ጊዜ ሚሊዮን ብር የሆኑ ሰተን አናውቅም። ከሚሊዮን በታችም ሽልማት አልነበረውም። ስለዚህ ብዛቱም ሪከርድ ነው። ስለዚህ ትልቅ ሽልማት ነው፣ ብዙ ተሳታፊ ነው፣ አሁን ያገኘ ነው። ይሄ የምንሰጠው የሽልማት መጠን በሎተሪ የሎተሪ የሚሸለመው ሽልማት ኢትዮጵያ ውስጥ እያደገ መሄድ እንዳለበት ነው የእኛ እምነት። ሽልማቶች ከድሮ ጀምሮ ራሱ አመጣጥ እኮ የሎተሪ አገልግሎት በፊት አሁን ተንቦላ ነበር ትልቅ ውጣ አሁንም አለ ተንቦላ። በሀምሳ ሚሊዮን ተበለጠ። በፊት ስታተስ ነው ሎተሪ ተንቦላን በለጠው። ምክንያቱም አሁን ተንቦላ ሎተሪ ገበያ ላይ ውሏልና መኪና አለ። በአይነት ነው ተንቦላ። እሱ ራሱ የዘንድሮ ተንቦላ ራሱ ይለያል። አደለ አቶ ቴዎድሮስ? በነገራችን ላይ ቅድም እንዳላችሁት አዛዋሪው ለምሳሌ ህዩ ሎተሪም ይዞ ቶምቦላ ቶምቦላ ነበር የሚለው። ያን ያህል ነበር ብራንዲንጉ፣ በጣም ትልቅ ብራንዲንግ ነበር እንዳላችሁት። ከጊዜ በኋላ ደግሞ ሌሎች ሎተሪዎች በልጠውታል። የዘንድሮ ደግሞ ብር ወይም ቤት ወይም መኪና ብቻ አይደለም። ቤት ከተሸለመ በኋላ የገንዘብ ሽልማትም አለ። ለዚህ አሁን ድሮ አንድ ሰው ቤት ሲደርሰው ነገኛ ስታንዳርድ ያው መሸጥ ነው የሚፈልገው። ከዛ በኋላ ያችን ብር ማከፋፈል ለተለያየ ጉዳይ ነው። አሁን ግን አልሸጥም ብሎ የተደላደለ ኑሮ መኖር ቤቱንም ቤቱንም ገንዘቡንም ገንዘብም አለ፣ በየወሩ የሚሰጠው ቅድሜ ያላችሁት አስራ ዘጠኝ ሰባ በተምረት የወጣ ተንቦላ አስታውሳለሁ። ተንቦላ ሲባል እና የዕጣው ዝርዝር በጣም የሚያዝናናኝ ብዙ ሀያ ዕጣ ነው ያለው፣ መቼም ሀያውንም አላነበውም፣ ግን ሁለተኛ ዕጣ ቅልብ በሬ ይላል። ሁለተኛ ዕጣ አራተኛ የተሻሻለ ይሸመ አምስ ጊደር። ወደ መጨረሻ አካባቢ ስትሄድ ነው እንትን የሚለው ጎራዴ ጎራዴ የእናት ሀገር ጥሪ ያው እና በጣም ፌመስ ተንቦላ ነው። ግንቦታ እንደ 1970 የነበረ የእናት ሀገር ጥሪ የተሻሻለ የነብቀፉ አንድ ኩንታል ማዳበሪያ አለ፣ አንድ ኩንታል ጫው አለ። አካፋና ነው ማለት እሺ። አሁን እዚህ ጋዘው እና አንድ ኩንታል ጫው ቢደርስ ለጤና የምትልኝ ነጋዴቱ ማለት ይመድበ መድበ ለብሔራዊ ይሄ ተምቦላ። አዎ አዎ አዎ። የተምቦላ ዕጣ መጀመሪያ ብሔራዊ ሎተሪ ተምቦላ ዕጣ ነው የጀመረው። ከዛ በኋላ ግን በየክፍለ ሀገራቱ ብልክ እንደዛ አይነት ስታይል እየተደረገ ለተለያየ እንደ ገቢ ማሰባሰብ ለተለያየ እንትን ተምቦላ ይወሰድ ነበር። አዎ ግን ጊዜውን ያስታውሳል። አሁን ለምሳሌ ሰመረ ያላለው 16ኛ ዕጣ አካፋና ዶማ ነው። አዎ ልማት ላይ ልማት ላይ እንድትሰማራ አዎ። ሀያኛው ነው መደምደሚያው አስራ ስምንተኛ ወጣ ፓርከር ብዕር ነው ብዕር። ሀያኛ ወጣ አብዮታዊ መጽሐፍ ይህን ሁሉ የምደበድ ነው አብዮታዊ መጽሐፍን ብዕር ነው ከሱ በላይ ምናለ። እኔ ግን ሁሌ ጥያቄ የመላለስብኛ አለው፣ ከዚህ ከሀምሳ ሚሊዮን ውጭ። የሆነ አንዳንዴ ካምፓኒዎች ኢቨንቶች፣ እንደዚህ እድልን እድልን መሰረት ያደረጉ እጣን መሰረት ያደረጉ ሽልማቶችን ሲያዘጋጁ ይመስለኛል የኢትዮጵያ ብሔራዊ ሎተሪ ነው መሰለኛ አይደለ፣ ሱፐርቫይዝ የሚያደርጋቸው በምን መንገድ ነው ሱፐርቪዥን የሚሰሩት? ጥፍታዊ እንዲሆን ነው ወይስ ሌላ መንገድ አለው? አይ ነጋዴ ብዙ ጊዜ ምርቱ እንዲስፋፋለት ይፈልጋል። ለምሳሌ የተለያየ ዘዴዎች ሊፈጥር ይችላል። አንደኛው መፍጠሪያው ግን ለእቃው ፕሮሞሽን መስራት ይፈልጋል። በእድል አሁን ለምሳሌ የንግድ ባንክ የህብረተሰቡን የገንዘብ የመቆጠብ እንትን ለማሳደግ ቆጥቡ ይሸለሙ ብሎ ሎተሪ ያዘጋጃል። ስለዚህ ህብረተሰቡ ገንዘብ እየቆጠበ ድሉን ይሞክራል። በዚህ ምክንያት የሀገሪቱ የገንዘብ የማስቀመጠ አቅም ያድጋል ማለት ነው። ስለዚህ ቢዝነሶች እንዲያድጉ ትልቅ መሳሪያ ነው ማለት ነው። ሎተሪ አንዱ ትልቁ መሳሪያ ነው። እኛም ፍቃድ የምንሰጠው ከዛ አኳያ ነው። ከፍቃዱ ጋር ተያይዞ የሚቀመጡ ደንቦች አሉ አብሮት አዎ በለምሳሌ ማስታወቂያዎቹ ላይ ደንብና ግዴታዎች ተፈጻሚ ይሆናሉ ይላል ብዙ ጊዜ። እና እነዚህ ደንብና ግዴታዎች ብዙ ጊዜ አይገቡኝ። አዎ ለምሳሌ ለስላሳ የምትሸጥ ከሆነ እዛን ሰሞን ዋጋው እንድትጨምር አይፈቀድልህም። አካባቢ ነው የምትሸጠው የሚለው መወሰን አለበት። ያህል ነው የምትሸጠው፣ እንዴት ነው ዕጣውን የምታወጣው በእርግጥ ፌር ፍታሄ ነው የሚለው እሱ ሁሉ በፕሮጀክቱ ካስረዳ በኋላ ነው የምንሰጠው እንትን እንጂ ዝም ብለን የምንሰጠው አይደለም። ከማስረዳቱ ያለፈ ስፈታዊነቱ የሚረጋገጥበት መንገድ አለ። ሱፐርቫይዝ የሚያደርጉ ሰራተኞች ከእናንተም እንደሚመጡ ሰሩት አሉን። ያ ብ ለዛ ብቻ የተቀመጠ ዳይሬክቶሬት አለ። በእነሱ ያንን ነገር ይከታተሉታል። እጣውም ሲወጣ ይገኛሉ። የሽልማቱን ጊዜ ይገኛሉ። ያው እንግዲህ በጣም አነጋጋሪ ነበረ። የ50 ሚሊዮን ብሮ ሎተሪ የኢትዮጵያ ሎተሪ አገልግሎት ያዘጋጀው እንግዲህ ሚሊዮን ብሮች ዛሬ ዘንበዋል። ሁለቱ ብቻ ናቸው የታወቁት። ወደ ሰኞ ማክሰኞ አካባቢ ደግሞ የት ቦታ አንዱ አምቦ ገብቷል ተምቷልና አስሩን እንለያለን። አቶ ቴዎድሮስ እንግዲህ ከኢትዮጵያ ሎተሪ አገልግሎት ህዝብ ግንኙነት ናት። ባለፈው እዚህ መታው የለባችንን ተጨዋውተናል። በቀጣይ ደግሞ ቶምቦላ ሎተሪ እየመጣ ስለሆነ እንዲሁ እንገናኛለን። አመሰግናለሁ በመስሪያ ቤት ስም። አቶ ጴጥሮስ አንድ የመጨረሻ ጥያቄ የዲጂታል ሎተሪ ይቀጥላል አይደል? እነፋቅፋቅ የምንጫወታቸው አው ግድ ነው። የሌላው አለም ላይ ወደ ዲጂታል ነው ብዙዎቹ ነገሮች እኛ ሀገር የሚሆነው ሎተሪም ከዛ የሚወጣ አይደለም። የሚያሳየው ልምድ ግን በተለይ የሚፋቁ ሎተሪዎች በወረቀትም ይኖራሉ ሌላም ሀገር፣ እኛም ሀገር ጎን ለጎን ይሄዳሉ። ወደ መጨረሻ ላይ ዲጂታሉ ከፍ እያለም እንደሚሄድ እርግጥ ነው። ይሄ እንግዲህ 50 ሚሊዮን ካልተሳካ፣ ሌሎች ደግሞ በመደጋገብ ነው እና የሚደርሰው ለመላው አድማጮች ቱምቦላ ሎተሪ ገበያ ላይ ውሏል። ሰኔ 29 ነው የሚወጣው እና ለምትቆርጡ ባጠቃላይ መልካም እድል ብለን ለኛም መልካም እድል